16000 ነው። ማየው የቀድሙ ነው የአንተ 16000 ነበርክ። አሁን 16000 ነው። አሁንማ ማ 700 ነው። እዚህ ጋር እኮ 16000 ለሁለት መቶ ነው ነው ይሉ ምን ነው እኮ የቀድሞ ስኮር ነው። አሁን አንተ 700 ነው። እኔ 15 ነኝ። እንትን ኤርፕሌን ሞድ አድርገው፣ እሺ

እኔ ስኮሪን እንኳን አያሳየኝም። በናሄደት ስለመጡ አንድ አንድ ስድስት መቶ ተንኮል እንዲምንም አላለኝም። አፍሪ በምንም ተወስጃለሽ ምናምን አላለኝም። በዚህ ስኮር ምናምን አላለኝም። ካሸነፍሽኝ ተወስጃለሽ ንቀቱ እኮ ነው። መቶ ከገባሽ አሸንፈሽኛል ምናምን አላለኝም። እመቤቴን እኔ ስኮሪን እየታየኝ ስላሉ ነው የፈዘዝኩት። ቢታየ ምን ታመጣ? ለፋሚሊዎች ናቸው ከሚሰጡ እንጂ አላብድም እንዴ። ፋሚሊዎች ካላዘዝኳቸው አያደርጉም ባቸ በጣም ደብሊዩ እስኪ ዘዛቸው እና አሁን፣ አንበሳ ያወርዱ እስኪ። ብሩክ አንበሳ አገሳና አንተ አይደረግም። ምን ማለት ነው? አይደረግማት ውሰጃ። ኖርማል ነው። ዊናችን ተወሰደ ኖርማል ነው። ምናምን አድርጉላችሁ።

በዛ ላይ ሚብቻ ውሰድልኝ ያልኩት ቅጣልኝ ስላላልኩት ነው። እኔ ብላው ኖሮ ይቀጣህ ነበር። ሚቀጣኝ ሰው እኮ የፈለጉት ነው። ሁላችሁም ታፕ ታፕ። እሺ ፋሚሊ ጢሞርክ ጢሞርክ ሶስት ሺ አትገቡ። በቃ አይዞህ አይዞህ፣ ለራስሽ እና ጓደኞቹ እየጠበቁ ነው እንዴ? ተሳድጎ ሄደ። ለምን? የመላጣ ልጅ ምንም አዳ አልተመቸችኝም ብሎኝ ሄደ። በጣም ከፋኝ። በእናትህ እንዴት ላድርግ? ጎዳኸኛት ጣታ ጎዳኩ። እንዴት ልኖር ነው ነው? አሁን እንዴት ነው ላይቭ የምቀጥለው? ስማኝ እና አሁን ሰው ታስገባለ ወይ ስንጦስን ብለን አንድ እንጫወት እና ከዛ አንድ ቢሶስሪ ማ ኧረ ዝም በይ በእናትሽ። እኔ እኮ ማለት ነው የለ ምንም እንትን አላልክም። ምንድን ነው ስኮር አልተናገርክም። ሌላ ጊዜ እንደዚህ ቢሆን ሲኖር ስኮር ተናገር። አንተ እኮ ን ጌመር ስለሃለው አታውቀውም። እኔ እባክሽ ነኝ ዊን ሆነ ምን ነው ኮ እንደዚህ ብዙ ቢሆን ሲኖር ማለት ነው። አሁን እኔ ባምብ ካንበሳውጭ ሻለለ ምን ያው እንደዚህ አይነት ቢን ቢኖር ጋዝ ደብል ደብል ነው፣ ተጠቀሙት

ለመቶ ምናምን መቶ ምናምን እንጂ መቶ ሰባ ምናምን ያቸው እስኪ ልላክላችኋል። አንቺ ጋር ማንም የለም እ የጠበቁ ነው ብቻቸውን ከሆነው ሂድ፣ ችግር የለም። ካልሆነ ደግሞ ለአራት የሚገቡ ከሆነ ደግሞ አስገባቸው።